ስለ እንግሊዝ አንድ መቶ አስገራሚ እውነታዎች። አንድ እንግሊዝ በአውሮፓ ምዕራብ ክፍል የሚገኝ አገር ናት። ሁለት ዋና ከተማዋ ለንደን ናት። ሦስት ብሔራዊ ገንዘቧ ከፓውንድ ስተርሊን ኬ ነው። አራት ብዙ ቀናት ዝናብ የሚወርድባት አገር ናት። አምስት የእንግሊዝ ብሔራዊ ቃና ተወዳዳሪው ከፕሪሚየር ሊግ ኪ የእግር ኳስ ትኩረት እጅግ አለው። ስድስት እግር ኳስ በመጀመሪያ በእንግሊዝ ተፈጥሯል። ሰባት እንግሊዝኛ ቋንቋ በዓለም ሁሉ በጣም የተለመደ ቋንቋ ነው። ስምንት ታላቁ ጸሐፊ ከሻክስፒር ከእንግሊዝ የተወለደ ነው። ዘጠኝ ታላቁ ባለሙዚቃ ከቢትልስከ ከእንግሊዝ ናቸው። ዐሥር የመንግሥታዊ ቅዱስ ቤት ኬ ባኪንግሃም ቤተ መንግሥት ኮ በለንደን ይገኛል። ዐሥራ አንድ ታዋቂው ከቢግ ቤን ኩ የሰዓት ሰሌዳ በእንግሊዝ ይገኛል። ዐሥራ ሁለት ለንደን የመጀመሪያው የመሬት ባቡር ባቡር በመሬት ታች አለባት። አስራ ሶስት እንግሊዝ በታሪክ ብዙ አገሮችን ያስተዳደር ነበር። አስራ አራት የእንግሊዝ ብሔራዊ ባንዲራ ኮዩኒየን ጃኮ ተብሎ ይጠራል። አስራ አምስት እንግሊዝ የሙዚየሞች ብዙ የሚኖሩባት አገር ናት። አስራ ስድስት ብዙ ሙዚየሞች ነጻ የሚገባባቸው ናቸው። አስራ ሰባት ሃሪ ፖተር ኬ የተፈጠረባት እንግሊዝ ናት። 18 የፊሽ እና ቺፕስ ብዙ የሚታወቀው እንግሊዝ ምግብ ነው። አስራ ዘጠኝ ሰዎቹ በመጠነኛ መጠን ቸኮሌት ብዙ ይበላሉ። ሀያ በእንግሊዝ መኪና በግራ በኩል ይነዳል። ሀያ አንድ ታዋቂው ቀይ ሁለት ፎቅ ያለው አውቶቡስ በእንግሊዝ ብቻ ይገኛል። ሀያ ሁለት ቀይ ቴሌፎን ቦይ የተወደደ ምልክት ነው። ሀያ ሶስት ለንደን የዓለም ትልቁ ባለብዛት ቋንቋ ከተማ ናት። ሀያ አራት እንግሊዝ ከአውሮፓ ኅብረት ተለይታለች በተባለው ብሬክዚት። ሀያ አምስት ጥንታዊው ድንጋይ የተሠራ ቦታ ኩስቶን ሄንጅኩ በእንግሊዝ ነው። ሀያ ስድስት እንግሊዝ የኢንዱስትሪ እንቅስቃሴ መጀመሪያ ቦታ ነች። ሀያ ሰባት የባህል ሳይንስ ዘርፍ ታሪክ እጅግ አላት። ሀያ ስምንት የታና ወንዝ ከከተማዋ መሃል ይፈሳል። ሀያ ዘጠኝ ታዋቂው ከለንደን አይን ክ ትልቅ የማይተርበው የመጓጓዣ ጎማ ነው። ሰላሳ ታዋቂው ከቅዱስ ፖል ቤተ ክርስቲያን ኩ በለንደን ይገኛል። ሰላሳ አንድ እንግሊዝ በመምህራን እና ትምህርት ዓለም ትልቅ ስፍራ አላት። ሰላሳ ሁለት ኦክስፎርድ እና ካምብሪጅ ከዓለም ታላቅ ዩኒቨርሲቲዎች ናቸው። 33 በእንግሊዝ ብዙ ህዝብ ብዙ አይነት ቋንቋ ይናገራሉ። 34 በለንደን ያለው ታላቁ ቤተመዘን ከብሪቲሽ ሙዚየም ከተከታይ ብዙ አለው። 35 የበቢክ የዓለም ትልቁ የመረጃ ተቋም ነው። 36 የቴኒስ ውድድር ከዊምብልደን ኪው በእንግሊዝ ይካሄዳል። 37 ብዙ የእንግሊዝ ሕግ ለዓለም ብዙ ሀገሮች መሠረት አልፏል። 38 እንግሊዝ የብዙ ሀገሮች የመከታተያ ታሪክ አለው። 39 የእንግሊዝ መንግስት ባለሥልጣን በመንግስታዊ ዘዴ ይመራል። 40 ብዙ ተወዳዳሪ አውቶቡስ አለው። 41 የመዝናኛ ቤት ክሌስተር ስኩዌር ከታዋቂ ነው። 42 በእንግሊዝ የታላቅ ሳይንቲስቶች ቅጥ ተለይቷል። 43 እሳት ታላቅ ቀን ጅሬት ፌረ በ17ኛው ክፍለ ዘመን ለንደንን አጠፋት። 44 ሰዎች ተመሳሳይ እና በትንሹ ቢያምሩ በጊዜ ስለሚመጡ ይታወቃሉ አርባ አምስት የመንደር ባህላዊ መገጣጠሚያ ኩፓብ ከታዋቂ ነው። አርባ ስድስት ብዙ የአረንጓዴ መሬት ቦታዎች አሉ። አርባ ሰባት የሪኤል ባችሎር ትውልድ በእንግሊዝ አለ። አርባ ስምንት ጥንታዊ የሕንፃ ቁልፍ አለው። አርባ ዘጠኝ እንግሊዝ በፓርላማ የሚተዳደር መንግሥት አላት። ሃምሳ የእንግሊዝ የጦር ሰራዊት ዓለም ታላቁ ነበር። ሃምሳ አንድ የሆስፒታል ነፃ የጤና አገልግሎት ንህስ በእንግሊዝ ይሰጣል። ሐምሳ ሁለት በእንግሊዝ የሥራ ቀን ብዙ ጊዜ በጊዜ መጠበቅ ትምህርት አለ። ሐምሳ ሦስት በየዓመቱ ብዙ ቱሪስቶች በለንደን ይመጣሉ። ሐምሳ አራት በለንደን ብዙ የሕንፃ ታሪካዊ ነገሮች እየተጠበቁ አሉ። ሐምሳ አምስት የእንግሊዝ የሥነ ጥበብ ታላቅ ታሪክ አላት። ሐምሳ ስድስት ብዙ የድራማ ቤቶች በለንደን ይገኛሉ። ሐምሳ ሰባት የእንግሊዝ ሕግ በብዙ አገሮች ቅጥ አለበት። ሐምሳ ስምንት በየቀኑ ብዙ ሰዎች ይጠጣሉ። ሀምሳ ዘጠኝ የተወላጅ የአየር ሁኔታዋ ሙቅ እና ትንሽ ብርድ ነው። ስልሳ በእንግሊዝ ብዙ የተለያዩ ዘመናዊ ሕንፃዎች ተገንብተዋል። ስልሳ አንድ ታላቅ የአየር ማረፊያ ኩሄድሮኩ በለንደን ነው። ስልሳ ሁለት እንግሊዝ በሳይንስ ቴክኖሎጂ እና የታሪክ አታ ላይ እድገት አላት። ስልሳ ሦስት ብዙ የወንዝ ዳርቻ ፓርኮች አሉ። ስልሳ አራት የእንግሊዝ የትምህርት ትምህርት እጅግ ይከበራል። ስልሳ አምስት የእንግሊዝ የልጆች መብትና የሴቶች መብት ትልቅ መጠን አለው። ስልሳ ስድስት የእንግሊዝ ከተሞች እጅግ ተወዳጅ ናቸው። ስልሳ ሰባት ብዙ ሰዎች በእግር መጓዝን ይመርጣሉ። ስልሳ ስምንት በእንግሊዝ የማኅበራዊ ቅድመ ልማት ተግባራዊ ነው። ስልሳ ዘጠኝ የብሔር ዳርቻ ብዙ ነው። ሰባ ብዙ ተራራ እና ተፈጥሯዊ መስኮች አሉ። ሰባ አንድ በእንግሊዝ የታዋቂ ግስጋሴዎች አለ። ሰባ ሁለት የእንግሊዝ ወንዝ ኩ ታንስኩ በለንደን ይፈስሳል። ሰባ ሦስት በለንደን ሕዝብ ቁጥር በጣም ብዙ ነው። ሰባ አራት በእንግሊዝ አንሺ በመንገድ ፊት ማጥራት ታሪካዊ ባህል ነው። ሰባ አምስት የእንግሊዝ የአርከት ቤቶች ታላቁ ሪንትስ አሏቸው። ሰባ ስድስት ታላቁ ባለ እውቀት ከኒውተን ከእንግሊዝ የተወለደ ነው። ሰባ ሰባት ታዋቂው ሳይንቲስት ከቻርልስ ዳርዊን ከእንግሊዝ ነው። ሰባ ስምንት በለንደን የአውቶቡስ አገልግሎት እጅግ የተዘጋጀ ነው። ሰባ ዘጠኝ ብዙ የአርኪቴክቸር ሕንፃዎች እየተጠበቁ ናቸው። ሰማኒያ እንግሊዝ በየነገሩ ቅዱስ በቂ ባህላዊ ይዘት አላት። ሰማንያ አንድ ብሔራዊ የመንግሥት ተቋም በመንግሥታዊ ዘዴ ይመራል። ሰማኒያ ሁለት ብዙ የእንግሊዝ ሰዎች በተወላጅ ተግባር ብዙ ይተጋሉ። ሰማንያ ሦስት የእንግሊዝ የመንገድ ሕግ እጅግ ይከብራል። ሰማኒያ አራት የሽፋን ዕድል ብዙ ነው። ሰማንያ አምስት ሕዝቦች በእንግሊዝ ዝግጅት ተደራሽ ናቸው። ሰማኒያ ስድስት የእንግሊዝ አትክልት እጅግ ተወዳዳሪ ነው። 87 የመናፈሻ ቦታዎች በማንኛውም ቦታ ይገኛሉ። 88 ብዙ የተፈጥሯዊ ቅርስ ቦታዎች አሉ። 89 የመሬት ብዛት ትንሽ ቢሆንም ሕዝቧ ብዙ ነው። ዘጠና የእንግሊዝ ሰዎች በትክክልና በቅን መናገር ይታወቃሉ። ዘጠና አንድ በእንግሊዝ የተለያዩ ዘርፎች ምሁራን ተወጥተዋል። ዘጠና ሁለት የእረፍት ቀን በእንግሊዝ ተከብሮ ይከበራል። ዘጠና ሶስት ብዙ የመንግስት ማስተባበሪያ ቦታዎች በለንደን ነው። ዘጠና አራት የታና ወንዝ ብዙ ታስያዥ ታሪክ አለው። ዘጠና አምስት ብዙ የትምህርት መንገዶች አሉ። ዘጠና ስድስት ብሔራዊ ጂኦግራፊያ ብዛት ተለዋዋጭ ነው። ዘጠና ሰባት የእንግሊዝ ሰዎች ምቾትን እና እረፍትን በጣም ይወዳሉ። ዘጠና ስምንት ብዙ የግልጽ ቤቶች አሉ። ዘጠና ዘጠኝ እንግሊዝ በታሪክ ባህል፣ እና ሳይንስ ትልቅ አፈወሳ አላት። አንድ መቶ የእንግሊዝ የባህላዊ መንግሥት አለ ነገር ግን በፓርላማ ይተዳደራል።